ሰላም ጤና ይስጥልኝ፣ ውድ የቻናሌ ቤተሰቦች፣ የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። በተካሄደው የተቀናጀ ኦፕሬሽን ከ96 በላይ ጽንፈኞችን ከጥቅም ውጭ ማድረግ መቻሉን እዙ አስታውቋል። እንዲሁም በወረ ኢሉ በጫካ ሲንቀሳቀሱ የነበሩ የጽንፈኛ የፋኑ አባላት የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። ጀግናው የሀገር መከላከያ ሰራዊታችን ጥምር ጦራችን በሰራ ኦፕሬሽንም እንግዲህ በርካታ የጽንፈኛ ቡድን አባላት መደምሰሳቸውን መረጃዎች ወጣው። እንዲሁም ሌሎች ዝርዝር መረጃዎችም አሉኝ። እነሱን እየላችሁ ቀርብ ያለው ማለት ነው። አብራችሁ እንድትቆዩ በክብሮት ጋበዝኳችሁ። ወደ ዝርዝር መረጃው ስናልፍ የአማራ የምስራቅ እዝ ኮማንድ ባቀደው የጋራ ኦፕሬሽን ከምስራቅ እዝ አሃዶች ኮማንዶና የአየር ወለድ እዝ እንዲሁም ከአማራ ክልል ፀጥታ ኃይል ተወጣጠው በጋራ ባደረጉት ኦፕሬሽን ዘጠና ስድስት ጽንፈኞችን ከጥቅም ውጪ አድርገዋል። ጽንፈኞች ንጹሐን ዜጎችን በማገትና ገንዘብ በመቀበል የመኪና አስቆሞ ዘረፋ በማድረግ ቀረጥ በማስከፈል ህዝቡን ከወንጀል ስጋት ነጻ ሆኖ መንቀሳቀስና ተግባሩን መፈጸም እንዳይችል እያደረጉ በመሆኑ በምስራቅ እዝ ከአማራ ክልል ፖሊስና ከአየር ወለድ ክፍለ ጦር ንስር ሻለቃ በጥምረት የጋራ ቅድ አውጥተው አካባቢውን የማጽዳት ግዳጅ ተወጥተዋል። ይህ ከ ጥቅምት 27 እስከ ህዳር ሁለት ቀን ለስድስት ተከታታይ ቀናት የጸረ ሽምቅ ስምሪት የተደረገ በባህር ዳርና አካባቢ በሰሜን ጎጃምና በምዕራብ ጎጃም ዞኖች በሚገኝ የተለያዩ ወረዳና ቀበሌዎች ውስጥ ነው። ስምሪቱ ከመ ከመሩት ውስጥ የኮራ አዛዥ ብርጋዴር ጀነራል አዲሱ ሙሐመድ የአማራ ክልል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር አበበ ውቤና ና የአየር ወለድ ክፍለ ጦር ንስር ሻለቃ አዛዥ ሻለቃ አስናቅ መረድ በሰጡት ማብራሪያ በጥምረት በተደረገ ኦፕሬሽን ሀያ ሰባት ጽንፈኛ ተደምሷል። ስምንት ቆስሏል። ስልሳ አንድ ተማርኳል። አመራሮችን ጨምሮ ስምንትም እጅ ሰጧል። ጽንፈኛው ሲጠቀምበት የነበረ ሀምሳ ስምንት የኤኪኤም ክላሽ፣ የዘጠና የቃታ መሳሪያ፣ አስራ አንድ ሽጉጥ፣ አምስት ቦምብ፣ አንድ ሺ ሁለት መቶ ሰማኒያ ልዩ ልዩ የጡይት አይነት እንዲሁም ስድስት መቶ ስድስት ሞባይል ሲስተም የሚፈነዳ ፈንጅ በቁጥጥር ስር ውሏል። በአጠቃላይ የኦፕሬሽን ጠላትን ከፍተኛ የስነልቦና ጫና ውስጥ ገብቶ እንዲኮላሽና ተረጋግቶ እንዳይንቀሳቀስ ያደረገ ሲሆን ጥምር ጦሩ እግር በግር እየተከታተለ እየማረከ ጠላት ይዞት የነበረውን አካባቢ የማጽዳት ስራ መስራቱን ነው እየተናገረ ጥምር ጦሩ ጠላት በገባበት ቦታ ሁሉ በመከተል የጸረ ሽምቅ ግዳጁን አጠናክሮ በሚቀጥልበት ሰዓት ጠላት ጭንቅ ሲይዘው የያዘውን ትጥቅና መሳሪያ በየቆሎ እና በየጫካው እየወረወረ ቢወጥም ጥምር ጦሩ በገባበት እየገባ የጥላትን መሳሪያ መማረክና ሲጠቀምባቸው የነበሩ ቁሳቁሶችን ማውደም መቻሉን ነው የጠቆሙት። እንዳዛዡ ገለጻ ውጤት የተገኘው አስቀድሞ ሁሉም የጸጥታ አመራር በእቅዱ ላይ በመወያየትና ቀጠናዎችን በጋራ ለይቶ ክፍልፍል በማድረግ ወደ ስራ በመግባት ተናቦና ተግባብቶ በቅንጅት ግዳጁን በመፈጸሙና ህብረተሰቡ ባደረገው ያልተቆጠበ ድጋፍ ነው ብለዋል። እንዲሁም በወረይሉ ወረዳ በጫካ ሲንቀሳቀሱ የነበሩ የቡድኑ የጽፈኛው ታጣቂዎች የመንግስት የሰላም ጥሪ ተቀብለው እጃቸውን ሰጠው። አልማት በተመሳሳይ መንገድ ጫካ ገብተው የነበሩ ራሱን ዋስል ክፍለ ጦር ስንጥቅ ሻለቃ ብሎ የሚጠራው ሻለቃ አዛዥ ቃሉ አስፋውና ሱልጣን ሲሳይ ሻለቃ ዘመቻ ኃላፊ መምሪያ ጨምሮ ሌሎችም ታጣቂዎች በወረዳው ለሚንቀሳቀሰው የጥምር ጦር እጃቸውን መስጠታቸው ተሰምቷ ታጣቂዎቹ ጫካ ትግል የህዝባችን ችግር የማይፈታ በመሆኑ በመገንዘብ የበደሉን ማህበረሰብ ለመካስ መዘጋጀታቸውንም ተናግረዋል። እጃቸውን በሰላም የሰጡት ታጣቂዎች የወረዳው ጥምር ጦር በሄደበት ያሳየውን መልካም አቀባበል አመስግነው ሌሎች በጫካ የሚገኙ ጓደኞቻቸው የሰላም አማራጭ እንዲከተሉና እድሉ እንዲጠቀሙም አሳስባን በሰላም እጃቸውን ከሰጡ ጽንፈኞች ታጣቂዎች ስናይፐር የጦር ሜዳ መነጸር ጨምሮ የነፍስ ወከፍ መሳሪያዎችና ሙሉ የወገብ ትጥቆችም ገቢ ተደርገዋል ማለት ነው። ጀግናው የሀገር መከላከያ የሰራው ጥምር ጦራችን በሰራው ኦፕሬሽንም የጽንፈኛ ቡድን አመራሮች መደምሰሱና ስናይፐር ሌሎች መሳሪያዎችን መማረክ ችሏል ማለት ነው። ምስራቅ ጎጃም ዞን በሸበል ወረንታ ወረዳ ገንዳ እያሱ ቀበሌ የጸጥታ ኃይሉ በ ሰራው ኦፕሬሽን፣ በተሰራ ኦፕሬሽን እንግዲህ የተመሰሰ አስራ ሁለት የቆሰለ ሶስት የተማረከ ስናይፐር አንድ የተማረከ ክላሽ አራት የተማረከ ፋል አንድ የተማረከ ሞርት ሞተር አንድ የሕግ የበላይነት ለማረጋገጥ የሀገር መከላከ መከራከ ሰራው ጥምር ጦሩ እርምጃውን እንዲቀጥል የተገለጸ ሲሆን የጽንፈኛ ቡድን ታጣቂዎች ለሀገርና ለሕዝብ ለማይጠቅም ድርጊት ሲሉ ራሳቸው መስዋዕት ከሚያደርጉ በሰላም እጅ እንዲሰጡ ነው ጥሪ የቀረበው ማለት ነው። እንዲሁም ጋሻ መልኬ እንዳለው በፊት የመከላከያ ሰራዊት የኮማንዶ የነበረ አረንዛ ጎንቻይ ሳሙኤል አወቀ ክፍለ ጦር የስልጠና መምሪያ ኃላፊ የነበር ኮሪያ ክላሽ በመያዝ እንዲሁም ሁለተኛ ጌት መጫ አስራት በፊት የአማራ ልዩ የነበር የሳሙኤል አወቀ ክፍለ ጦር የፖለቲካ ህዝብ አንቂ የነበር ኮሪያ ክላሽ በመያዝ ለጥምር ጦሩ እጅ ሰጠዋል ማለት ነው። በግንደወይን ከተማ እንዲሁም የኤሮብ ሪዚስታንስ ኃይል ከሀራ መሬት ታጣቂዎች ጋር መቀናጀቱን ማስታውቋል ማለት ነው። በትግራይ በሰሜን ምስራቅ ትግራይ ከሚገኙ የኤሮብ ማህበረሰብ የተውጣጣው ታጣቂዎች ተደራጅተው የኤሮብ ሪዚስታንስ አርሚ የሚል ኃይል መመስረታቸውን ማስታወሳችን ይታወቃል። ዛሬ እንደተሰማው መረጃ ከሆነ ይህ ኃይል ከሀራ መሬት ታጣቂዎች ጋር ለመቀናጀት ተስማምቷል። በተለምዶ ሀራ መሬት የተባለው የሚጠራው ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩ ኃይሎች ባሰራጩት መረጃ ይህን ጥምረት የፈጠሩት የህወሓትን የበላይነት ለመታገል መሆኑንም አስታውቀው በምስራቃዊ ትግራይ የሚገኘውን የተገለሉ ያሏቸውን ማህበረሰቦች ለመጠበቅ እንደሆነም ገልጸዋል። የኢሮብ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረደው የተወሰነ ክፍል በኤርትራ ኃይሎች ቁጥጥር ስር እንደሚገኝም ይታወቃል ማለት ነው። የእለቱ መረጃ ይህን ይመስላል። ውድ ቻናሌ ቤተሰቦች፣ ሌሎች አዳዲስ መረጃዎችን ይዤላችሁ መመለስ ነው የሚሆነው። እስከዚያው ግን ላይክ እና ሼር እንዲሁም አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። መልካም ጊዜ